መሰረት ህዝባዊ ዓላማውና የትግራይ ህዝብ መሆናቸውን የተገነዘበው የደርግ መንግስት በህዝቡ መራብ ጮብ የረገጠ የካቲቶቹን ፉሞች ጨርሶ ለመደምሰስ ጊዜው አሁን ነው በማለት የህዝቡን መራብ እንደ በጎ አጋጣሚ በመቁጠር ነበር ስምንተኛው ዙር ሰፊ ወታደራዊ ወረራውን የጀመረው። ሰባ ሶስተኛው የወንበዴ የህዋት ወንበዴ ብርጌድ በአሁኑ ሰዓት ጠቅላይ ሰፈሩ ሰቆጣ አካባቢ በማድረግ እስከ ሳምሬ ብሎም እስከ ሐሙስት ሰላዮችን እየላከ እንቅስቃሴ በማድረግ ላይ ይገኛል። ሰላሳ ስድስተኛ ወንበዴ ሻለቃና የህዝባዊ የሚባሉት ወይንም የአካባቢ የገበሬ ታጣቂ ሰላሳ ስድስተኛ የዞባ ሻለቃ ይተባለ ይገኛል። የደርግ መንግሥት እስከ 1980 ዓ ም ባካሄዳቸው ፋታ የማይሰጡ ወረራዎች አማካኝነት ለአንድ ዓመት የተራዘመው ሦስተኛው የሕወሓት ድርጅታዊ ጉባኤም 604ኛ ኮር በተደመሰሰበትና ሕወሓትና የትግራይ ሕዝብ በድል ባሸበረቁበት ማግስት በተከዜ ወንዝ አጠገብ አቬራ ቦታ ባለ ቦታ ተካሄደ። ሦስተኛው የሕወሓት ድርጅታዊ ጉባኤ ደርግን ጨርሶ መደምሰስ የሚያስችሉ ወታደራዊና ፖለቲካዊ ውሳኔዎች የተላለፉበት ከመሆኑ በተጨማሪ ከሌሎች ዴሞክራሲያውያን ኃይሎች ጋር የተጀመረውን ጥምረት ይበልጥ ያጠናከረና ደርግ ከመውደቅ በፊት ለመጨረሻ ጊዜ የተካሄደ ታሪካዊ ጉባኤ ነው። ሕወሓት ከሌሎች ዴሞክራሲያውያን ኃይሎች ጋር ግንባር መሰረተ። ኢሕአዴግ ተወለደ። ግንባሩ በተወለደ ማግስት የኢሕአዴግ ፋና በሚል የተሰየመው ኦፕሬሽን ተካሂዶ ደቡብና ሰሜን ወሎን፣ ደቡብ ጎንደርና ከፊል ሰሜን ሸዋን ከደርግ አገዛዝ ነፃ ወጡ። ጎንደር ተከቧል እያንዳንዱ ደቂቃና ሰካንድ በእያንዳንዱ ወገናችን ህይወት ላይ ይወስናል እና ቅድም እንዳልኳችሁ እነሱ ከረኛ እስከ ምሁር ተነስተው ሲያበቁ ለኩ ዓላማቸው ተሰልፈው ሲያበቁ ይህን ያደርጋሉ ንቀውናል ደፍረውናል ብታምኑም ባታምኑ በቁም ሞተናል አብዮታዊ ሰራዊታችን በአሁኑ ጊዜ ከጠላት ጋር በከፍተኛ ፍልሚያ ላይ ይገኛል። ግንባር በግንባር እና በሰሜን ሸዋ ጉጠኛ ወንበዴ አንዳንድ ቁልፍ መሬቶች ይዞ ይገኛል። አብዮታዊ ሰራዊታችንም ይህንን ወንበዴ ከዚህ ቀጣና ውስጥ በምሶ ለማስወጣት ከፍተኛ ጥረት እያደረገ ነው። አካባቢው አሁን በሰራዊታችን የበላይነት ነው። ሁሉ ነገር ያለው በቁጥጥራችን ስር ነው። በሰሜን ሸዋ በሰራዊታችን ተጋድሎ ብዙ ቦታዎች ነጻ ወጥተዋል እና አሁንም ውጊያው እንደቀጠለ ነው። ጓድ ሜጀር ጄኔራል ረጋሳ የሶስተኛው አቤታዊ ሰራዊታችን ዋና አዛዥ እንደመሆኑ መጠን በቅርብ ጊዜ የተካሄደ ፊልሚያ እንዳለና ውጤቱስ ምን እንደሆነ ቢገልጹልኝ? አዎ የእኛ ፊልሚያ ሁል ቀን ነው። በየቀኑ ፊልሚያ አለ፣ በየቀኑ መዋደቅ አለ። ነገር ግን በቅርቡ በዚህ በመሃል ሜዳ በሞላሌ ግንባር አንድ መለስተኛ ውጊያ አድርገናል። በዚህም ውጊያ ወንበዴው ይዞት የነበረውን አንድ ቁልፍ መሬት አስለቅቀን አሁንም በዛ አካባቢ ሌላም አይነት ማጥቃት ለመሰንዘር እየተዘጋጀን ነው። እና በዛ ግንባርም ነው። በደሴ ግንባርም እንደዚሁ ሰርጎ ገቦቻችን እየገቡ መቺ ኃይሎቻችንም ወደ ውጫሌ ወደ ተንታ እየሰበሩ እየገቡ ከፍተኛ ጉዳት በወንበዴው ላይ አድርሰዋል። አሁንም እያደረሱ ናቸው። እኔ ስሜ ሌተናል ኮሎኔል ደስታ ኃይለ ገብርኤል የ የአንድ መቶ ሁለተኛ አየር ወለድ ክፍለ ጦር ጥብቅ አዛዥ። እኔ የተማረኩት በሰሜን ሸዋ በተደረገው ከኢህአዴግ ሰራዊት ጋር ውጊያ ባደረግበት ሰዓት ለሚ በሚባለው የአነስተኛ መንደር አካባቢ በተደረገው ውጊያ ልማረክ ችያለሁ። እኔ እስከ አሁን ድረስ የማውቀው በወንበዴነታቸው ነው። ወንበዴ ደግሞ ምናልባት ስርዓት ያለው ወንበዴ ያለ አይመስለኝም እና ምናልባት እኔ እንደደረሱ ወይ ሰዓቴን ፈት ይወስዳል፣ ድርሴን ይወስዳል እንደፈለገው አንዱ አንዱ አንደኛው ሌላው ሌላኛው መግደል ይችላል የሚል ግምት ነው ያለኝ ጊዜ በእርግጥ አሁን ደግሞ ካየሁት በኋላ ጥሩ ዲሲፕሊን አለው ሰራዊቱ። ወይም ደግሞ የእናንተ ጦር ዲስፕሊን ነው ሩህ ሩህ ነው ፍቅሩ በጣም እንትን ነው። አንደኛ እንዳናስብ ያጫውቱናል። ሁለተኛ በምንም አይነት በጥላቻ አይመለከቱ ነው እናንተ ናቸው። ሶስተኛ ክፍለ ጦሮች ሉ አሁን እንላቸዋለን ምንም ውሃ ሰጥተው ከሚበሉት አብልተው የሚተኙበት ሰጥተው ነው እስካሁን በፍላጎት ያልተመረኮዘ በግዴታ በመሆኑ የውጊያ ስሜቱም የለም ፍላጎቱም የለም ሊታሪጌ እጄን እሰጣለሁ ወይስ እንዴት አድርጌ አምልጬ ወደ አገሬ ገባለሁ? የሚለው ካልሆነ ሆነ በመሳሪያ እንጣጥሬ መታበታለሁ ወይንም ችግሩን አልፌ ለድል በቃለ የሚል ሰራዊት አይደለም። የደርግ ሰራዊት በሆነ ጊዜ በዚህ በሰሜን ሸዋ ውስጥ አሉ ከሚባሉ ጠንካራ ክፍሎች ከሚባሉት አንዱ ሶስት ያህል ጦርና ሁለተኛም ደረጃ የሚታዩ ደግሞ የሰማንያ ዘጠነኛ ብርጌድና የአስራ ዘጠነኛ ብርጌድ ናቸው እነዚህ ፍሎች እዚህ ቦታ ላይ ተለመሰሱ በመሆኑ ካም በኋላ ብዙም ችግር ያለም አይመስለኝም። ለዚህ ላለበት መንግስትና ፓርቲ እምነቱ የሳሳ ነው ማለት ይቻላል። ማለት አንድ ሰው ካመነበት ለአንድ ላመነበት ነገር መሞት አለበት ብለን የምንገምተው ዛሬ እኛ ሰራዊቱም እና ዋጋው እኮ በጥይት ነው ማለት ይቻላል። እዚህ አካባቢ ስናይ በእውነቱ የሚለብሱትን ልብስ አይተናል። የሚበላው ምግብ አይተናል። የሚኖረውን ኑሮ አይተናል። እንደዛ እየተሆነ ውጊያን በላይ በላዩ በላይ በላዩ በእውነቱ ካለ መሰልቸት እንደ ወደ ድል መራመዱ ቀላል ሁኔታ ሆኖ አይደለም። እናየው ከኛ ጋር ስናነጻጽረው በእውነት በጣም ትልቅ ልዩነት ያለው ይመስላል። ከኛ ሰራዊት በአውሮፕላን እየተጓጓዘ በመኪና እየተጓጓዘ ባለው ሚንስ ሁሉ እየተጓጓዘ ማያደርገውን ፍጥነት በእውነቱ በእግር ተጉዞ ነው ውጊያ ውስጥ የሚገባው ልቅናቄ ው በጣም ቀልጣፋ ነው። ሌላው እና ትልቁ ትልቁ በእኛ በኩል በሰራዊቱ ላይ ትልቅ ፍርሃትን እያስከተለበት የሄደው የቆረጣ ውጊያው ነው። አነስተኛ ኃይልም ብትሆን ቆረጣ ገብቶ ሰራዊቱን የመበተንና የመደምሰስ ስሜት ነው ያለው የወሎ የጎንደርና ሰሜን ሸዋ ህዝብም በኢህአዴግ ሰራዊት መምጣት ደስታውን ገለጸ። ትግሉን ለማጠናከርም ከኢህአዴግ ጋር ተሰልፎ ደርግን ተፋለመ። ኢህአዴግ ደርግን ለአንዴና ለመጨረሻ ጊዜ ለመደምሰስ ሰፊ ወታደራዊ እቅድ ነደፈ። ተስፋ ያልቆረጡት ደርጎችም ኢህአዴግን ለመደምሰስ የሚያስችላቸውን ዝግጅትና እቅድ ዊስኪ እየተራጩ ጽዋቸውን አነሱ። ማዕረግም ይሰጣል። አሁንም ከሁሉም ክፍል ለእናንተ የበለጠ ማዕረግ ተሰጥቷል። በቅርብ ቀና በብርጌድ አዛዣችን በክጦር አዛዣች እኛ ለሜካ የማናረገው ነገር የለም። በሙሉ የጠላቶቻችንን ደም እንዲህ እናፈሳለን። ምንጊዜም አራተኛ ሜካናይዝ ክፍለ ጦር የሰሜን ምስራቅ የሚገኘው የደብረ ታቦር ክልል ሲሆን በግምት ከዚህ 60 ኪሎ ሜትር ላይ ይርቃል። ጠላትም በዚህ አካባቢ የአንደኛ ኮር መምሪያውን ደብረ ታቦር ላይ በመመስረት ሁለት የህባት ብርጌዶችን እና ሁለት የእህድን ብርጌዶችን በመያዝ በክልሉ ይንቀሳቀሳል። ወንበዴው ቀደም ሲል የጀመረውን ወታደራዊ ስልጠና እና የከባድ መሳሪያ ልምምዱን በማጠናቀቅ ላይ ሲገኝ በውረታና በጢስ አባይ አቅጣጫ ማጥቃት ለመዘርዘር አላማ እንዳለው ተገምቷል። የአራተኛ ብርጌድ ሜካኒስት ክፍለ ጦር በዚህ ሀሙሲት ከመጣበት ጊዜ ጀምሮ ሁለት መሠረታዊ ተግባሮች ነ አንደኛው ለስድስት መቶ ሶስተኛ ኮር ተውሯዋሪ፣ አንደኛው ተግባሩ ሁለተኛው ተግባሩ ከርብ ድልድይ ርብ ድልድይ እስከ ጢስ አባይ ድረስ የመከላከልና የመልሶ ማጥቃት ግዳጅ አለው ሙሉ የኢህአዴግ ወታደራዊ መሪዎች በበኩላቸው በባዶ እግርና በተራበ አንጀት ደርግን መደምሰስ የሚያስችላቸውን እቅድ ከነደፉ በኋላ በዝርዝር ተወያዩ። በእቅዱ መሰረት በ1983 ዓ ም ዘመቻ ቴድሮስ በሚል የሰየሙት ሰፊ የማጥቃት እንቅስቃሴ አንጸባራቂ የድል ተቀዳጁ። ስነቻ ቴድሮስ መላው ጎጃምና ጎንደር ነጻ ወጡ። በደርግ ተመችቶኝ በመላኩ ጊዜ ተመችቶኝ አልኖርኩም። በጎንደር የመከራ የስቃይ የመከራ የስቃይ ኑሮ እንኖራለን። አሁንም ደግሞ መድህን ያለም እናንተን ያመጣ አምላክ ትንፋሻችን እንድናወጣ በሙሉ የጎንደር ሕዝብ እኔ ብቻ ሳልሆን በሙሉ ከትንሽ እስተ ትልቅ፣ ወንድሙን፣ እህቱን፣ ልጁን እንደ ጫጩት ጫጩት እንኳ ዶሮ ልጆቿን አቅፋ አውሬ ሲመጣባት ሌሊት ኳክ ብላ ትንፋሿን ታወጣለች ጭውጭውጭው ሲሉ ልጆቿ እሷም ደግሞ ዋይ ዋይ ዋይ ብላ ትንደፋደፋለች። እኛ ልጆቻችንን በየንትኑ እየመዘዘ ሌሊት ተተኙበት ሲያወጣ እንኳን ልንጮህ ትንፋሽ እህ አንልም። እንደሱ ነው ኑሯችን ጎንደር ላይ የኖር ነው፣ እንደዚህ ነው። በተመሳሳይ በዘመቻ ቤሉ፣ ሱማውል፣ ቅጡማ፣ ወለጋ፣ አምቦና ሌሎች በርካታ የኦሮሚያ አካባቢዎች ነጻ ሲወጡ በዘመቻ ዋለልኝም እንዲሁ የደሴ ኮምቦልቻ

በየካቲቶች ፉሞች የተከበበችው አዲስ አበባ ለ17 ዓመታት የተሸከመችውን የመከራ ፅንስ ለመገላገል ምጥ ተይዛለች። ክስመት ለብሳ አጠቁራለች። ከባድ ጭንቅ ባዘለ ጥቁር ዳመና ተውጣለች። ግንቦት 20 1983 ዓ ም ንጋት ላይ በየካቲቶች ፉሞች መስዋዕትነት አዲስ አበባም በዘመቻ ውጋገን ነፃ ወጣች። የካቲቶች ፉሞች ለ17 ዓመት ባካሄዱት እልህ አስጨራሽ ጦርነትና በከፈሉት መሥዋዕትነት ድል ቢቀዳጁም አልፎከሩ አላቅራሩም። ይልቁንስ እፍኝ በማይሞሉበት ሰዓት ሊያጠፋቸው የተነሣውንና አሉ የሚባሉትን ምርጥ ጀግኖቻቸውን የበላው ኢድዩ ሳይቀር በሽግግር መንግሥቱ ምስረታ እንዲሳተፍ ጥሪ አቅርበው የሰላም ሐዋርያነታቸውን አስመሰከሩ። በሀገሪቱ ለዘመናት የቆየውንና የሁሉም ፖለቲካዊ ችግሮች መነሻ የሆነውን የብሔር ብሔረሰብ ጥያቄን የሚመልስ ሕገ መንግሥታዊ የፌዴራሊዝም ስርዓት በመገንባት ባለፉት ሶስት አስርት ዓመታት በሀገሪቱ ታይቶ የማይታወቅ ሰላምና ልማት ማረጋገጥ ተችሏል። የትግራይ ሕዝብና መሪ ድርጅቱ ህወሓት 44ተኛው የህወሓት ልደት በሚከበርበት በአሁኑ ወቅትም የሁሉም ብሔር ብሔረሰቦችን መብትና ልማት ያረጋገጠውንና በሀገሪቱ የተገነባውን የፌዴራሊዝም ስርዓትና ሕገ መንግሥት ለመጠበቅ አሁንም ብላቀጽናትና ቆራጥነት ቆመዋል።